ችን እጅግ ተወዳጅ ኮሜዲያን ኮሜዲያን ማርቆስ አለ አምሮበታል፣ እየተባለ ነው። ማርኪ ዘንድሮ በጣም እንደኔ ያማረበት የለ ለሹ ዳና ስሜ በጣም ያሳዝናል። የሚያይን ሰው ሁሉ ቆንጆ ነይለኛል ከጸጉር እስከ ግሬስ ሃይኖረኝ ናሙና ያየ ይፋረደኝ። ምን ነው ቁንጅና ከናቴ ማኻል ጸጉር የተመላልጦ እቃሙ ነውሃ እንዴት ተቀምጦ አይባልም እንጂ፣ ከተባለ አፍንጫ ከኩባያ እንደ ነው ከጠላ ከጠድ ለመጠጫ ወካነ ድማሉን ድርሽዬ መሯቸው በሸፋፈው እግሬ እየጠለፍኳቸው ሳስቶብኝ ጠፍቶብኝ ከስቶብኝ በተኬ ወገብሎ እግር ነው የኔማ ታሪኬ። እጥነት አስመስሎኝ ያለቀ በጤኔ ከሶስት ብር ሰንደል እኩል ነው ሚዛኔ ምናልዛ ማርቂ ሙናሊዛ ብዙዎች ሆኛል ወንዱ ሙናሊዛ ከውድድር መጥተው ያለ ሞዴሊስቶች ፖስቸር አይተው ሄዱ። እነዚህ እንስቶች እንደኔ አይነት ቆንጆ ፍጹም ስላሌለ

ስል የሆኑ ሁለት ልጆች ጥቁር አንበሳ ጋ ሆኖ፣ ወይኔ በናትሽ ቲቲ ነው ደግሞ የሚባሉት እኔ የምሰማ ይመስለኛል። በጣም ነው የሚገርሙ። በጣም ከመስካቱ የተነሳ ሱሪ ውስጥ ሁለቴ ነው ቀጥነኝ ከዛ፣ አይ ሱሪ ውስጥ ሁለቴ አይደለም የሚራመደው አለች ስትባል አይ እኔ እርግጠኛ ወደ መዘጋጃ ቤት እየሄደ ነው አለች። እኔ እኮ ወደ ታች ነው ያኔ ደግሞ ክሳት ከማለት የተነሳ ድርሹ፣ እግዚአብሔር እኔ በጣም ቀጭን ነኝ። እናቴ የራሷ ጤና ጣቢያ ሄዳ ስታዝመዝነኝ ማርቆስ፣ በዚያ በሚዛኑ ስመዘን ሰላሳ አራት ላይ ሆኖ ዜሮ ሰላሳ አራት ላይ ሆኖ ዜሮ ሲሆን አይ ይሄ ልጅ በሽንኩርቱ ተብዬ በሽንኩርቱ አንገቴ ላይ ተደርገ እንዲሁም አንዴ ወንድሜ ሱሪ ይገዛልኝና ለበዓል ተብሎ ሰፋ የሚገዛው ከየት እንደሆነ ከክንዴ ቡቲክ ነው። ኮልፌ ተሄዶ ከአምስት በላይ ነው የተገዛልኝ። ሱሪ ሲመጣ እኔ ላይ ሁለቱ ኪሶች የዋለች ተጣሉ፣ ተገጫጫ ከመስፋት ነው። ከዛ ሱሪ ሁለት የተቀደደ እና ያኔ በቀምቀሞ ተሰፋና አንዱ ሱሪ ሁለት ሱሪ ተሰፍቶልኝ ሁለት አመት ሙሉ ለበስኩታ። ዋው እዚ ድረስ ቀጭን ነበር። ወይኔ! እና ማርቂ ቁንጅናዬን ይንሳን ብሎ ሙናሊዛ ራሷ ቀንታብኛለች አደለ? ለውበቴ ሙናሊዛ ቀናችብኝና ቁጥሩ አስረከበኛ ለምድርሹ እንግሊዝኛ ከቲንግ ማድረግ ነው ምናባቱ። ወዳጆቻችን ቆንጆ ጊዜ በድጋሚ ደስታን ቢጋሩት ጥፊ ይሆናል፣ ሐዘንን ሲጋሩት ደግሞ ይቀንሳል የሚባል ጨዋታ አለ። ትምህርት ላይ ግን እኔ ትምህርት ላይ ላይ እኔ አጥር የሌለው ትምህርት ቤት ነው መጀመሪያ የተማርኩት በአንድ ደብተር አምስት ሰብጀክት ነው ነው ደግሞ በኛ ጊዜ ትምህርት፣ ድርሹ ታውቂያለሽ፣ እጅ ስራ፣ ኑሮ ዘዴ፣ እርሻ፣ ህብረት ፖለቲካ፣ ሙዚቃና እረፍት ነው። ምን ተማሪ ተማሪ እችን ተምሬ በእኔ ጊዜ ምንም የምናውቀው ነገር ያብሶ ጾመኛ ነኝ እንግሊዘኛ፣ እንግሊዘኛ በጣም ጾመኛ ነኝ። ና ትምህርት ቤት እንግሊዘኛ ራሱ በሳምንት ሁለት ፔሪድ ነው፣ ሁለት ክፍለ ጊዜ ነው፣ ሁለት ጊዜ ነው። ኤ ቢ ሲ ዲ ይባልና ከሶስት ወር በኋላ ገና ኬጂ ሲሄድ መንገድ ላይ ኬ እስከ ዜድ ሸምድዶ ነው የሚሄድ። ተማርኩ ነው የሚባለው? ተማረርኩ ነው የሚባለው ደግሞ እኔ የተማርኩበት ትምህርት ቤት ላይ እጅግ በጣም የሚገርምሽ አጥር ስለሌለው ወሬ ነው በብዛት የምናየው፣ መስኮት የሌለው መስኮትም ስለሌለው ትምህርት ቤቱ ያው ስሙን አልጠቅስም፣ መስኮት የሌለው በጣም እረፍት ይበዛል፣ እረፍት ይበዛል። አንድ ቀን እናቴ አስር ከአስር አመጡ እኔ ከአስር አንተ አለች አንተ አስር ከአስር ትምህርት ቤቱ መጠናት አለበት ወይ አንተ መጠናት አለበት። አስር ማርቆስ አስር በምን ሊያመጣ ይችላል? በምንም እኮ አስር ላመጣ ይችላል። ለምን ታቀኛለች ታቀኛለች ስባል እኔ የምቀር ትምህርት ቤቱ ይገምገም ተባለ። በእኔ ምክንያት ማርቆስ አስር ከመጣ ትምህርት ቤቱ ግምገማ ተደረገ። ትምህርት ቤቱ ሲገመገም ለካ እኔ ከአስር አስር ያመጣሁት ሙዚቃ ደግሞ ሁለት ሲባል እ ጣት አንሶኝ ቴን ጣት የተበደሩት ልጅ ትምህርት ላይ እንኳን ብዙም አይደለሁም፣ ግን እጅ ስራ ጎበዝ። እ በነገራችን ላይ ዘንድሮን እና የድሮ ልጅ በትምህርት ዘርፍ ስታመሳክር በጣም ብዙ ጊዜ አለ። አሁን እንግዲህ በዚህ ዘመን ያሉ ልጆች በጣም ከባድ ጥያቄ ነው የሚጠይቁት አለ እንደ እንደውም የሆነ ትምህርት ቤት ውስጥ አንድ መምህር ሲነግረኝ እያስተማርኳቸዋን ለመጨረሻ ላይ ለሀገራቸው ፍቅር እንዲኖራቸው ብዙ ነገር እነግራቸዋለሁ አለና፣ ልጆችዬ እንግዲህ እናንተ የሚቀጥለው ትውልድ አገር ተረካቢ ናችሁ። ኦኬ፣ እቺ ሀገር ከእናንተ ብዙ ነገር ትጠብቃለች። በአጠቃላይ አገር ተረካቢ ናችሁ። ስ- አንረክብም ይላሉ አንድ ላይ። እንጂ ለምንድነው የማትረክቡት? እቺ ሀገር የእናንተ እኮ ናት ሲባል ኦዲት ደረግ፣ ግን ታውቂያለሽ አሁን የብዙ ተማሪዎች ሳገኝ መንገድ ላይ ሀይ ና ብለው በእንግሊዝኛ የለጠልጡታል። እኔ ባልሰማ ፊቴ ዞር። ድሮ እኔ ማርቆስ ተባልኩኝ፣ ቤት ስኩል ኦፍ ቱሞሮ ምንድን ነው ተባልኩኝ፣ ስኩል ኦፍ ቱሞሮ በአማርኛ ስኩል ኦፍ ቱሞሮ በአማርኛ፣ እንግዲህ ነገ ትምህርት የለም ማለት ምን ማርጋ እንግዲህ የማይንድ ጉዳይ ነው። ዛሬ ልጅ ግን በጣም ሰዓት ናቸው ወዳቸው ውስጥ አራተኛ ክፍል ናቸው። ሰልጥነዋል። ለማንኛውም ወዳጆቻችን ትውልዱ አሁንም እንዲበረታ ለሀገሩ ፍቅር፣ በነገራችን ላይ ግን ድርሺ፣ እዚህ አጋጣሚ ላይ መናገር የምፈልገው የዛሬ ትውልድ እንግዲህ እንግሊዘኛ በማወቅ ብቻ አይደለም፣ ጉበታ። በነገራችን ላይ በእኛ ጊዜ ወይም እኔ በነበርኩበት ጊዜ የድሮ ተማሪዎቻችን አስብ፣ እስከ አራተኛ ክፍል የተማሩ በጣም ጊኒየስ ናቸው። እውቀቱ በጣም የሰፋ ነው። እንግሊዘኛ ማወቅ አይደለም እውቀት እውቀት እንግሊዘኛ የሚናገር ልጅ ወይ እንግሊዝኛ ቋንቋ ችሎታ ነው። ማወቅ የሚባለው ግን ወሳኝ ወሳኝ መሰረታዊ የሆኑ እነ ማትስ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ እነዚህን እነዚህን ጠንቅቆ የሚያውቅ ተማሪ ይሄ ነው ተማሪ የሚባለው እንግሊዝኛ ብቻ የሆነ ወላጆቻችን፣ በድጋሚ ቆንጆ ጊዜ እንዲሆን። እንግሊዝኛ እኮ ከተማ ነገር ገሆም ገሆም ቱሂማማ ይባባ ገሆም ቱሂማማ ዩማማ ገሆም ቱሂማማ ሸራተን ካሉ እነሻኪራ

ሰኝ ላገባ እኔ ስላገባ ነው። ወጪውን ትችለህ እንደሆነ ታገባል። ሰኝ ላገባ ነው። አረ በጊዜ ግባ ተወይስ። ወዳጆቻችን ቤቲ ቴክኒኩን ስታቀላጥፎ ነበር። እና ም ዳና የዳና ልጅ ነበር ኮሜዲያን ማርቂ የመረቁ ከኛ ጋር ነበር። እንወዳቸዋለን እና ከብራቸዋለን።